ሰላም ጤና ይስጥልኝ! ውድ የተከበሯችሁ የቻናል ጌት ተከታታይ ሰላማችሁ ይብዛልኝ በያላችሁበት። ዛሬ ቅማሟ እምር ድምግምግምቅብላ ቆይ ቆይ ቆይ! ከዛ በፊት ከዛ በፊት ውድና የተከበራችሁ በሞላው ዓለም የምትገኙ የእስልምና እምነት ተከታዮች እንኳን ለታላቁ ኢድ በዓል በሰላም አደረሳችሁ። በዓሉ የሰላም የፍቅር ያደርግልን። መልካም በዓል ይውድላችሁ፣ ብያለኝ እህት ወንድሞቼ በነገራችን ላይ ውዶቼ እኔ ብዙም እንደዚ አሳብ መስጠት አልችልበትም። ከተሳሳኩኝ በዚህ ባቀረብኩት እንትን በጣም ይቅርታ አድርጉልኝ ከወዲሁ ማለት ነው። ትንሽ የአማርኛ ወርዶች ላይ የመሳሳት ችግር ካለ በሚለው ማለት ነው። እንደዚህ በእምነት ዙሪያ እኔ ይከብደኛል ማውራት ትረዱኛላችሁ ብዬ አስባለሁ። ለማንኛውም ውዶቼ ዛሬ ሀይሚዬ ከብሩኬ ጋር ፍክት ድምቅ ድምቅምቅ ብላለኝ ብሩኬ እንግዲህ። ውይ ውይ ውይ ቅማሟን እንዳጨልላት ነው ብዬ መግቢሆን አይቼ፣ በስመ አብ እንዴት እንደደነገጥኩኝ አትጠይቁኝ ውዶች። መግቢሆን አይቼ በጣም ነው የደነገጥኩትኝ። ነገር ግን ያው ቅማሟ ብልህ ልጅ ስለሆነች ትረዳለች። የምትረዳ ልጅ ናት። የኔ ናት፣ የኔ አስተዋይ፣ የኔ ትልቅ። እውነት እኔ እንደው እኔ እኮ ብሩኬ ወይንም የብሩክ አፍቃሪዎች እነ ጠንፌ ማለት ነው፣ ሀሚዬ ይ እንደዚ ብሩክን ሽቁጥቁጥ ብላ እንደምትወደው እንደምታፈቅረው በቃ አሌለ እንደምታስብለት እሱም ያስብላታል። በእርግጥ ይረዳታል። ለምን እናንተ አትረዷትም? ለምን አትረዷትም ነው የሚገርመው። እኮ ይሄ ነው። ለምን የሆነ የተስፋ ህይወትን ትኖራላችሁ? ለማንኛውም ውዶቼ የዛሬው ምን መሰላችሁ? ብሩኬ ለሀይሚዬ ልጅ አለኝ የልጁና ደግሞ ልጁ እኔ ጋር ምንቱት አለ በሚል ነው እንግዲህ በሚል ነገር ነው እንግዲህ ያ በስህተት የተደረገ ነገር ነው ምናምን ብሎ ለሀይሚ ለማስረዳት የሄደበት መንገድ በጣም ደስ የሚል ነበረ። መጀመሪያ ቃል አስገብቷታል ሀይምዬን፣ እንግዲህ ትረጅኛለሽ ወይ? ይህን ነገር ስነግርሽ ምን ትያለሽ? ትረጅኛለሽ ወይ? ወይንስ እንዴት ነው? አትረጅኝም ወይ? ቃል ግቢልኛ ጥለሽኝ አትሄጂም ወይ? አታኮርፊም ወይ? ብሎ ነው ያስረዳት ማለት ነው። ሀይምዬ ደግሞ ምንም ቢፈጠር እረዳለውን፣ ችግር የለም፣ ችግሩን አብረን እንጋፈጠዋለን በአይናት ሁልጊዜም ማለት ነው። ሀይምዬ ብሩኬን የሆነ ነገር ወይንም ብሩኬም ከዚህ በፊት እንደውም ያላስፈላጊ ባልመጣልኝ እኔ ያልፈለግኩት ነገር ብላ ሀይምዬ ይዘኸኝ ጥፋ ብላ ለቡሩኬ አስታውሳለኝ። ተጋፍጦላታል እና ነገራት። ነገር ግን አይ እውነት ለመናገር ያክል እግዚአብሔርን አንዳንድ ጊዜ ሀይሚን ማደንቅበት ቃላት ይጠፋኛል ማለት በቃ አሌለ ሰውን ስትወዱ ምን ያክል ስህተቱን ተረድታችሁ ምናምን ከነ ስህተቱ እንደምትቀበሉት። አሌለ ያንን ሰው ያለፈው ባለፈው ስህተት ብሎ ምክንያት ፈጥሮ ከልቡ ያልወደዳችሁ ሰው ማለት ነው። ያለፈ ስህተት ቢሆን እስከዛሬ ለምን አልተነገረኝም ምናም ብሎ ሴትም ይሁን ወንድም ጋ ቢሆን ቱክ ቱግ ብሎ በቃ ለመሸሻ ያክል የሚሆነ እንትን ይፈጥራል። ሀይሚ ግን ያንን አላደረገችም። ለምን ብሩኬን ስለምትወዶ፣ ከልቧ አያችሁ። እውነተኛ ሴት፣ አፍቃሪ ሴት እንድዝናት እና በዛ አጋጣሚ ለብሩኬ ማለት የምፈልገው ነገር ቢኖር ሀይሚ ነገሮቹን እንደዚህ ዝቅ ብላ እንደምትረዳ አንተም ወደፊት እሷ በሌላ ነገር ፕራንክ ልታደረግ ስለምትችል፣ ሀይሚ ዛሬ እንደተረዳች መንገድ አንተም ተረዳት። የሆነ ተጨንቃ ምናምን ነገር የተረዳችው በእርግጥ ሀይሚዬ ከዚህ በፊት እንትን ልጅ አለኝ ኖ፣ ልጅ አለኝ ብላ አይደለም አርግዣለሁ ብላ ነው፣ አርግዣለሁ ብላ ፕራንክ አድርገው። በጣም ተመሳይቶ ነበረ። በቃ በጣም እንደውም እሷ ምንድን ነው ያለችው? አባት ትሆነዋለ ነው ያለችው። አባት ትሆነዋለ ምናምን ነገር ብላ አረ ዘይ ዝም በይ፣ እንዴት ትቀልጃለሽ! በእርግጥ ሀይሚን ጠልቷት ወይም ለሀይሚ ቦታ ሳይኖረው ቀርቶ አይደለም። የሃይሚ ህልሟ አናዶት ነው፣ አበሳይቶት ነው። ህልሟን እንዴት ህልምሽን ከግብስ አታደርሽ፣ እንዴት እንደዚህ አይነት ነገርን ስተት ልትሰሪ ትችላለሽ? አንቺ ጥንቁቅ አይደልሽም ወይ? ሀይሚ ለሰው ከምትረደው አንጣር፣ አሌለት የሰውን ችግር ከምትረደው አንጣር፣ አስተዋይ ከመሆኑ አንጣር፣ ጥንቁቅ ከመሆኑ አንጣር፣ ይሄ ነገር እንዴት ልትፈጠር ቻለ በአንቺ ላይ በሚል ነው የተበሳጨው። ከሆዱ እያንዳንዱ እያስረዷችሁ የሚሄደው ነገ ሌላ ነገር አውሰብስባችሁ ይዛችሁ ስለምትመጡ አንዳንዱ ወልካፋ ጠንፊዎች። ለዛ ነው። ደግሞም ችግር የለውም ይዛችሁ ከመጣችሁ ብሩኬንና ሀይሚን ለማጋጨት እንደዚ ፍቅር የሆነ ፕራንክ ሲሰሩ ለማጋጨት በምትሄዱበት መንገድ እንመጣበታለን፣ እንሄድባችኋለን። ችግር የለውም እነ ጠንፊዎች። ምንም የሚመጣ ነገር የለም እንሄድባችኋለን። ስልኩ የኛ ነው እና ለእሷ ካለው ቦታ አንጣር እንጂ በዛን ታይም ያንን እንደዛ ያደረገው ያዙ ይልቀቁኝ አለው ጠልቷት ወይንም ለሱ ሀይሚ ለሱ ካለ ያላትን ቦታ እሱም እንደዛ ሳይኖር ቀርቶ አይደለም። ከወዲሁ ተረዱ። ለምን አያይዛችሁ እንደምትመጡ ስለማቅ ነው፣ ጠንቅቄ ስለማቃችሁ እናንተ ያልተደረገ ነገር ተደረገ እያላችሁ ለጣጥፋችሁ ትመጣላችሁ። እንኳን ተደርጎ ያለፈ ነገር ማለት ነው እና ለማንኛውም ብሩክ የሚያስረዳበት መንገድ ደስ ይላል፣ ሀይሚዬም የተረዳችበት መንገድ ደስ ይላል። ምክንያቱም አሁን ይሄንን ፕራንክ አስተማሪ የሆነ ፕራንክ ነው። ከጋብቻ በፊት ወይንም የሆነ ነገር ላይ ሴት ልጅ ላይ ጥቃት ወንድም ሴትም እንደዛ አይነት ጥቃት እንዳይደርስባት ከምን ጥንቃቄ የጎደለው ነገር ላለማድረግ ከዛ ነገር እንድንጠነቀቅ ምናምን እንደዛ ነው መልእክቱ ማለት ነው። ሃይምዬ ደግሞ ላለፈ ስህተት አልፏል። ዛሬን ዛሬ ነው፣ ትናንትና ትናንትና ነበረ። ስለዚህ አትጨነቅ። እኔ ደግሞ ከአንተ በምንም ነገር ልልቅ አትችልም ነው የሱ ሀሳብ። የኔ ቅማም ሰው ማለት እንደዚህ ነው። ከነ ምኑ ከነ ምኑ ከነ ስህተቱ የሚወድ ያለፈ ነገር አንስቶ የማይጨቃጨቅ የሊቆ እና አንዳንድ ነገር ከነዚ ልጆች ተማሩ። ከሀይሚዬ ተማሩ። በተለይ እኛ ሴቶች አብዛኞቻችን ከሀይሚዬ አንዳንድ ነገሮችን እንማር። ማለት ሰውን እንዴት መረዳት እንዳለብን ለምንወደው ሰው እንዴት መሥዋዕት መሆን እንዳለብን እና የምንወደውን ሰው ደግሞ እሱ ሊርቀንም እንኳን ቢፈልግ እኛ ጋር ያለውን እውነታ እንዴት ማስረዳት እንዳለብን በብልሃት። ትናንትና ነው ከትናንት ወዲያ ብሩኬና ሀይሚ ትንሽ ተጋጭተው ነበር፣ አደለ? ከካሜራ ጀርባ ነው ጨርሰው የመጡት ነገሮቹን ሁሉ ማለት ነው። እዩ እንግዲህ፣ እሷ ደግሞ ተጨቃጭቀን ተጣልተን ነበር የጠፋ ነው ምናምን አላለችም። እዚ ጋር መጥተው ራሱ ማለት ነው ከካሜራ ጀርባ ያደረጉትን ነገር ያወሩትንም ሆነ የተጨቃጨቁት አላወራችም ብለ ስለሆነች አልተመቸኝም ብሩኬም፣ እንደዛው አልተመቸኝም ምናምን ነገር አሉ። ሀይምዬ ደግሞ ከሚባለው በላይ ብልህ ናት። እውነት እውነት። እና የኔ ቆንጆ ደግሞ ዛሬ ጠጉሯን ተሰርታለች። እንደዚህ ተሰሪ ሁሉ አመለ ብሻ ብያት ነበር። አይ ሀይምዬ፣ አይ ሀይምዬ! እንደው ተፊትም ከኋላም ተሰርታለች የኔ ቆንጆ እንዴት እንደሚያምርባት እንደዚ አይነት ስራ እና የሆነ ደግሞ እንደዚ ከፍላ ነገር ምታስዘው ደግሞ ያምራል። የሆነ ጊዜ ምግብ ከብሩኬ ጋ የሰራች ጊዜ የተሰራችው ስታይል ማለት ነው ነገሩ። ሀይሚ አንጨብርራ ብትመጣ ራሱ ያምርባታል። በነገራችን ላይ የምሬ ነው ምላችሁ፣ ትለያለቻ፣ ውስጧ ማር ነው። ለዛ እኮ ነው አሁንነጠፌ ድብን ምን ይላሉ እንደው እንደው መቃጠል ነው። እኔ እንደሆንኩኝ እንደው እኔ እንደሆንኩኝ ይብስብኛል እንጂ አይቀነስብኝ። የሚያይም ዬ ውዴታ እንደሁ እነዚህ ሁለት ልጆች ውዴታ መለከፍ ትላላችሁ፣ ተለክፍ ያለውኝ ትላላችሁ። እኔ ለማንኛውም ሰላማችሁ ይብዛልኝ። በያላችሁበት አስተያየት ካላችሁ በኮመንት አስቀምጡ። ላይክ ሼር አይረሳይን ውድ ቤተሰቦች።